ወይዘሮ ሚላት ባዩሽን በፖሊስ አሳሰረቻት። ተምቹ እርግብን ሊያት እንዲፈልግ አልፈቀደም። ወርቁን ተም እርግብ ለተምቹ ሰጠችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሉ ቤተሰቦች እንዴት ናችሁ? እያላችሁበት የአላህ ህዝነት ራህመት ከናንተ ጋር ይሁን እያሉ ዛሬ ደግሞ በኖላዊ ተከታታይ ድራማ መጥቻለሁ ማለት ነው። ቪዲዮ ላይክ ሼር ያረጋችሁ ቤተሰቦች ሁኑ። እንግዲህ ዛሬ ላይ ወይዘሮ ሚላት ሁሉንም ማስታወስ ችላ በጣም ደስ የሚል ነገር ነው ያየ ነው ማለት ነው። ወይዘሮ ባይሽን እርግብ ያጎቷ ልጅ እንደው የወንድሟ ልጅ እንደሆነችና ሁሉንም ነገር ደግሞ እሷ እንደሰራችበት ደረሰችበት፣ ሁሉንም አወቀች። ከዛም እንግዲህ ወይዘሮ ባይሽን በህይወቷ ላይ እንደዚህ እንደተጫወተች አወቀች ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽን ሜላት ለፖሊስ ልታሳስራት ነው ማለት ነው። ዋው በጣም ደስ ይላል። ለእውነቱ ወጣ ማለት ነው። አንዬ እንግዲህ ከናንተም ከሁሉም በላይ አባቴ እናትም፣ እህትም ሁሉንም አቶም ምንም ብሎ ያሳደገኝ አባቴ ከናንተ አይበልጥብኝም እያለች እንግዲህ ወደሱ ወደ አባቷ ሄዳለች ማለት ነው። ዋው በጣም ደስ ይላል። ከዛም አልፎ እንግዲህ ወይዘሮ ኦሜላት አሁን ላይ በጣም ስሜታዊ ሁናለች። ከዛም አልፎ እንግዲህ ካነዬ ያመጣችው ማስረጃ ስታይ አበደች ማለት ነው። በድጋሚ እንግዲህ ወርቁ የወሰደችው እሷ እንደሆነች ስት ነግራት ወይዘሮ ባይሽ ጠብዬዋ በጣም ነገሩ ሁሉ ከብዷታል ማለት ነው። ዋው እንግዲህ አሁን ላይ ተምቹ የእርግብን እርግብዬ እንግዲህ መታ ተምቹ እንገናኝ ብትለው እሱ ተገናኝተውም ግን ከዚህ ሀገር እንዲያስወጣት ነበር የምትፈልገው እሱ ግን በምንም ተአምረን ያልችልም ብሎ መልስ ሰጥቷት እሷ ደግሞ ተናዳ መልሳ ወደ ጓደኛዋ ዘንድ ሄዳለች ማለት ነው። ምክንያቱም ተምቹ አላስወጣም አልችልም ስላላት ማለት ነው። እንግዲህ ከዛም አልፎ ተርፎ አሁን ላይ ወይዘሮ ባዮሽ ተብዬዋ በጣም ችግር ውስጥ እየገባች ነው ያለችው ማለት ነው። ምክንያቱም አሁን ወይዘሮ ባዮሽ ሁሉ ነገሩ ስለ ወይዘሮ ሜላት ሁሉን ነገር ስለሰማች ስላወቀች ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዮሽ በድጋሚ ወርቁን የሰረቀችው እርግ እርግብናት እያለች ከሜላት ቤት መጣሽ ማለት ነው። ሜላት ደግሞ ያው ነገሩ ሁሉ ስለገባት ስላወቀች ውጭ ላይ ከቤቴ አሁን እንትን ነግሪኝ፣ ነው ነው ያለቻት ማለት ነው። ከዛም ወርቁን የወሰደችው እርግብ ናን እስከኔ ራስ ላይ ወራጅ የሚል መልስ ነው የሰጠቻል። እንግዲህ እርግብ ራሷ ካልደወለች ስልኳ ስለማይሰራ እሷ ስትደውልልኝ እመጣለሁ ነው ያለቻት ማለት ነው። እሺ ብላ እንግዲህ ወጣለኝ በኔ ትስማሚ ያለሽ ብላ ታለሽ ማለት ነው። እንግዲህ ወይዘሮ ሜላት ያው ስታነጋግራት አንቺ ከሁሉም ከጎን የቆምሽ ነሽ እያል እየቀበሰለሰ የነበረ እውነቱ እስከሚታወቅላት ማለት ነው። ከዛም አልፎ እንግዲህ ከንዬ ማስረጃውን ሁሉ ለወይዘሮ ሜላት ለእናቷ አሳብጀቻት ማለት ነው። አባቷ የሰጣትን መረጃ ከየት አንጥተሽ ነው የታገኘሽው ብላ ጠይቃታለሽ ማለት ነው። እሷም መልስ እየሰጠችው አባቴ ነው እየሰጠኝና የኔ መስቀልና ፎቶ የሰረቀው ልጅ ይሄ ነው፣ ግን አሁን ላይ በህይወት የለም ሞቷል። ወይዘሮ ባዩሽ ተብዬዋ አስገድለዋለሽ ብላ መልስ ሰጣታለች ማለት ነው። አሁን ላይ ግን ወይዘሮ ባዩሽ የምትጋፈጅ ያለሽ ሴት እንደዚች አይነት ሴት ጋር ነውና ለፖሊስ እንስጥ እያለች እንግዲህ ለሃንዬ ንግራታለሽ ማለት ነው። ከዛም አልፎ እንግዲህ አቶ መስፍን ያው ሀንዬ እዚህ እና አንቺ በቃ አሁን ቀጥለሽ እዚህ ሆነው ልክ እንደ ልጅ መብት ይሰጥሻል፣ ቤትም ይገዛልሻል ብሏታል ማለት ነው። ሀንዬ ደግሞ እኔ ብር ምን ገንዘብ ንብረት አልፈልግም፣ ምፈልገው ቤተሰብ ነበር፣ አገኝቻችኋለሁኝ። አሁን ግን ወደ አባቴ መሄድ እፈልጋለሁ ነው ያለችው ማለት ነው። ወይዘአቶ መስፍንም እሺ ብሎ በሀንዬ ተስማምቷል ማለት ነው። እንግዲህ ሀንዬ ሰው መሆኑን ያው አባቷን እንደ ተወችው ጣልጣል እንዳደረገችው የሚታይ ጉዳይ ነው። እሱ ግን እሺ ብሏታል ማለት ነው። ከዛም አልፎ እንግዲህ አሁን የምናየው የሚሆነው እርግብ ተብያዋ ጓደኛዋን እንግዲህ እኔ ከሀገሬ ያስወጣኛለ ሁሉን ማረግለታለሁ እችላለሁ እያለች ስታስብ፣ ጓደኛዋ ደግሞ እኔ ለዳቦ መግዣ ጥቻለሁ አሁን ይህንን ብር ከየት አገኝታ ነው እያለች ይህች ልጅማ የሆነ ነገር አለ ከጀርባዋ ይሄ ያለች እንግዲህ ሀሳብ ገብቷታል ማለት ነው። ከዛም አልፎ እንግዲህ እርግብ ተብየዋ ያው ደጋግማ አደውላ ነበረ ግን ተንቹ ሊያግዛትና ከሀገር ሊያስወጣት አልቻለም ማለት ነው። አሁን ላይ እንግዲህ የምናየው የሚሆነው የተምቹ እንግዲህ በድጋሚ መታወቅ ሰጥተዋለሽ ማለት ነው አቶ መስፍን ከያሲር ጋር ሄዶ ስሙን ተዋውቆት ማነህ ሲለው እኔ ጆሮ እባላለሁ ምን ያለው ጆሮን ጆሮ ማነህ ብሎ ጠይቆታል ማለት ማለት ጆሮ ነው የምትለህ አንድ ብሎ የምጠራ ስም ሲለው ያሲር ነው የምትለኝ ያሲር ነው ስሜ እና ምስጋና አላቀርብ ነው የመጣ ወጥ እያለው ነበር ማለት ነው። ከዛም እንግዲህ እሱ ምስጋና እኮ ያስፈልግም እኔ ለሀኒዬ ስል ነው ይሄንን ጉዳይ ያደረኩት ብሎ ነበር መልስ እየሰጠው ማለት ነው። እሱም ደግሞ እንደዛ ከሆነ እኔ አሁን ያው ምሳ ምናምን ተገባብሰው ቡና ምን እየጠጡ ወሪያቸውን እየከተሉ ነው ያሉት ማለት ነው። እንግዲህ ያሲር የሀኒዬንና የአባቷን ጥሩነት በጣም አመስግኖ እየነገረው ነበረ ማለት ነው። በአስደናቂ ሁኔታ ላይ እንደነበረ ከዛም እንግዲህ አቶ መስፍን እና ያሲር ባለቤቴ ስላዳንከኝ ብሎ ብር ሊሰጠው ሲል ያሲር የሚፈልግም ብሎ መልሶታል ማለት ነው። ያሲር ጋር እንግዲህ ምሳም ሁሉንም ተገባብሰው ወሬያቸውን እያወሩ እንግዲህ ቡናም አዘዋል ማለት ነው። ያው ተምቹ ደግሞ ያሲር ደግሞ ስራ እንደሌለውና ስራ እንዲሰጠው ነግሮታል ማለት ነው። ያው ብር እንደማይፈልግ ነው እየነገረው ማለት ነው። በጣም ደስ ይላል ብለን እናስባለን ማለት ነው። አሁን ላይ እንግዲህ ያለው ነገር እንግዲህ በተምቹና አፍ አሚን በያሲርና በአቶ መስፍን ቃለ ምልልስ ንግግር በጣም ደስ የሚል ጊዜ አሳልፈዋል ሁላቸው ማለት ነው። ያው ወደፊት ይሄን ማለት የሱም እንደሚሆንና አብረው ብዙ ነገሮች እንደሚሰሩ እቅድ አለን ማለት ነው። አሁን ላይ ቤተሰብ ሆኗል ማለት ነው ወይዘሮ ባዩሽና። እርግብ ተብያዋ እንግዲህ ከዚህ ውጭ ወጥተዋል ማለት ነው። እንግዲህ አሁን ላይ ያሉት ጉዳይ በጣም የሚያሳስበው የሆነው እንግዲህ የባዩሽን ጉዳይ እንዴት አድርገው ለፖሊስ እንደሚሰጧት ነው ማለት ነው። ሁላቸውም እንግዲህ አሁን ይሄንን ሁሉ ስራ እየሰራችው እሱ እንደሆነ እሷ እንደሆነች እናውቃለን ማለት ነው። ሁሉም ግራ እየገባ ነገር ነው እየገጠማቸው ማለት ነው። ምክንያቱም ወይዘሮ ባዮሽ ወርቁን እጅ የለበትም እያለች ነበረ። ወይዘሮ ባዮሽ እንግዲህ ያው የለቀቀችው ከዛም፣ እንግዲህ እርግብ ደውላለ፣ ወይዘሮ ባዮሽ ስት ነግራት፣ ወይዘሮ ባዮሽ ደግሞ የት ነው ወርቁ ብላ ነበር መልስ የሰጠቻት። ወርቁን ከፈለግሽ እንድንገናኝ ብላ እንግዲህ መልስ ተሰጣጥተዋል ማለት ነው። ከዛም አልፎ እንግዲህ ወይ እርግብ ተብዩዋ እንግዲህ ለወርቁ ስትጠገኛለች የሚል ነበር። ከዛም ተቀጣጥራ እንግዲህ እርግብና ወይዘሮ ባዮች ተገናኝ ተዋል ማለት ነው። ደስ ይላልም። በመጨረሻ ግን ነው ወርቁ የት ነው ብላ ነበር ሰጠቻት። እንግዲህ እርግብ ተብዩዋ ደግሞ ወርቁን ደብቃ ለተምቹያ ሲዛ ነው የሄደችው ማለት ነው። ከዛም እንግዲህ አሁን ላይ እንደምናየው ከሆነ አቶ እርግብ ባዩሽ ተብዬዋ ወርቁን ያው ካገኘው ካፈላለሁ። ከዛም በኋላ ያው ማንን እርግብን ልትገድላት ተነስታለች ማለት ነው። አስፈራርታታለች ወርቁን ካላመጣሽ ብላ። ወርቁ እንግዲህ ተምቹዬ ጋር ነው። ተምቹዬ ምን እንደሆነ የሰጠችው እቃ ግን አያውቅም። አስቀምጥልኝ ብለዋለች ማለት ነው። ባዩሽ እንግዲህ አብረው ሲሰሩ የነበረችውን የወንድሟ ልጅ ልትገድላት ነው ማለት ነው። እኔ እንጃ እዛም አልፎ አሁን የሚመጣው ግድም እንግዲህ ቀጣዩን እናያለን ማለት ነው። ወይዘሮ ሜላት ትገላታለህ ወይስ ለፖሊስ ነው የምሰጣት የሚለውን ቀጣይ ይዘን እንመታለን ማለት ነው። ቪዲዮ ደስ ካላችሁ ላይክ፣ ሼር አድርጉ። የአቶ መስፍንና እና የያሲር አንድ ላይ መሆን ደግሞ በጣም ደስ ይላል ማለት ነው። በፊት የሚፈራቸው ነበሩ። አሁን ግን ዙሮ አዙሪት ሆኖ አንድ ላይ ተገናኝተዋል ማለት ነው። በጣም ደስ ይላል። ሁላችሁም እንግዲህ ያው አሁን ላይ ኖላዊ ድራማ በጣም አጓጊ እየሆነ ነው ማለት ነው። ያው ድምጻችን ተሰምቷል ብለናል ማለት ነው። አሁን ደግሞ የድን ብላል ባና የድን ብላል እውነት የሚወጣበትን ጊዜ እንጠብቃለን ማለት ነው። ወይዘሮ ባዩሽ እንግዲህ ሁሉንም እየገደለች እና እየበደለች በዳይ አረመኔ ሴት እንደሆነች ሁላችንም እናቅነን ማለት ነው። ሁላችሁም ቪዲዮ ደስ ካላችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ፣ ማለት ነው። ከዚህ ወሰናበታችኋለሁ። ባይ ባይ። ቪዲዮውን ግን ላይክ ሼር አድርጉልኝ። ወዶች እያለ ሀገራችን ሰላም አለ ያድርግልን ወጥቶ ከመቅረት ይጠብቀን ይጠብቃችሁ እያልኩ ከዚህ ወሰናበታችኋለሁ፣ ማለት ነው። ባይ፣ ወዳችኋለሁ፣ ላይ ወደዳችሁ